ስለ ካልት እና ካልት ሊደርስ እስኪ ትንሽ እንይ፣ ምናልባት ይህ አዲስ የሚሆንበት ሰው ሊኖር ስለሚችል ማለት ነው። ጆንስ ከልጅነቱ ጀምሮ ስለ ሞትና ስለ መቃብር እንዲሁም ስለ መልአከ ሞት ለሌሎች ልጆች ማውራት ይወድ ነበር። በ1970ዎቹ ጂም ጆንስ መጽሐፍ ቅዱስንና እግዚአብሔርን መቃወም ጀመረ። ጆንስ ተከታዮቹን የአሜሪካ መንግስት ወታደሮቹን መላኩ ስለማይቀር ለጦርነት እንዲዘጋጁ ይሰብካቸው ነበር። ከጆንስ ታውን አባላት መካከል በአካባቢው በተለያየ ምክንያት ያልነበሩ 85 ሰዎች ብቻ ሲተርፉ የቀሩት 909 አባላት ሞቱ። ሐሰተኛ ተአምራትን ብቻ አልነበረም የሚያደርገው ይህ ሰው፣ የተደፈሩ ሴቶችና ወንዶች እንዳሉም ጭምር ምስክርነት ይሰጥ ጀመረ። ስለ ከልትና ከልት ሊደርስ እስኪ ትንሽ እኔ ምናልባት ይህ አዲስ የሚሆንበት ሰው ሊኖር ስለሚችል ማለት ነው። ኦክስፎርድ ዲክሽነሪ ላይ ከልትን እንደዚህ ዲፋይን ያደርገዋል። ከልት ኢዝ ኤ ሬላቲቭሊ ስሞል ግሩፕ ኦፍ ፒፕል ሃቪንግ ሪሊጂየስ ቢሊፍስ ኦር ፕራክቲስስ ሪጋርድድ ባይ አዘርስ አዝ ስትሬንጅ ኦር አዝ ኢምፖዚንግ ኤክሰሲቭ ኮንትሮል ኦቨር ሜምበርስ። ከልት የሚለውን ለጊዜው ጤናማ ያልሆነ አምልኮ ብየዋለሁ። ጤናማ ያልሆነ አምልኮ ማለት በአንጻራዊነት አነስተኛ ቁጥር ያላቸው ሰዎች የሚከተሉት በሌሎች አማኞች እንደ እንግዳ የሚታይ በአባላቱም ላይ ከመጠን ያለፈ ቁጥጥርን የሚያበዛ መንፈሳዊ አስተምህሮ ወይም ልምምድ ነው ይለዋል።

ጤናማ ያልሆነ አምልኮ ማለት የሰዎችን ቀልብ መሳብ የሚችል ራሱን በራሱ የሾመ መሪ ከማህበረሰቡ እሴቶች ውጪ በሆኑ ስርዓቶች የሚመራው አባላቱ ላይ ከመጠን ያለፈ ቁጥጥር የሚያደርግበትና ወደ ቀኝም ወደ ግራም ሳይሉ ፍጹም ተገዢዎቹና ታዛዦቹ እንዲሆኑ የሚያስገድድበት በአንጻራዊነት ሲታይ አነስተኛ ቁጥር ያላቸው ተከታዮች ያሉበት ቡድን ማለት ነው። አንድ ተጨማሪ ዴፊኒሽን እንጨምር ከካምብሪጅ ዲክሽነሪ ልት ስ ስ ር ጀስ ጤናማ ያልሆነ አምልኮ ማለት ብዙ ተከታይና ተቀባይነት ካላቸው ሃይማኖቶች ወጣ ያለ በብዙ ሰዎች ጽንፈኛ ወይም አደገኛ ተደርጎ የሚታይ በአንጻራዊነት አነስተኛ ቁጥር ወይም አባላት ያሉት ሃይማኖታዊ ቡድን ነው። አንድ በቅርብ ዘመን ከ45 ዓመት በፊት የተከሰተን የከልት ታሪክ ላንብብላችሁ። የእንቅስቃሴው ስም ደ ፒፕልስ ቴምፕል ይባላል። መሪው ደግሞ ጂም ጆንስ የተባለ አሜሪካዊ ነው ወይም ነበረ። ወደ 900 ሰዎች ራሳቸውን እንዲገድሉ ማድረግ የቻለ ጴንጤኮስታል ሰባኪ ነው። ጂም ጆንስ የተወለደው በኢንዲያና ነው። በአሜሪካዋ ኢንዲያና ግዛት ማለት ነው። አባቱ የመጀመሪያው የዓለም ጦርነት የጦር ቁስለኛ ስለነበረ ቤተሰቡን መመገብ የማይችል ደሃ ነበረ። እናቱ ደግሞ የስራ ባህል የሌላትና በየአደባባዩም ሰው ሳትፈራ መሳደብ የምታበዛ ስብናዋ የተቃወሰ ሴት ነበረች። ስለዚህም የጂም ጆንስ ቤተሰቦች የቤተዘመድ እርዳታ እየተደረገላቸው ጥቂት ገንዘብ እየቆረጡላቸው ነበረ የሚኖሩት። አንዳንዴ ምግብና መጠለያ በማጣት ቤተሰቡ ጎዳና እየወጣ ምግብ እየለቀመ እስከ መብላትም ይደርስ ነበር። የጂም ጆንስ እናት ከድህነቷና ከተዛባ ስነ ልቦናዋ በተጨማሪ ለልጇ የእናትነት ፍቅር መስጠት የማትችል የተረበሸች ሴት ነበረች። ስለሆነም ሕፃኑን ጂምን ትኩረት ሰጥታው አታውቅም። አባቱም ህመምተኛ ስለነበረ ሊንከባከበው አልቻለም። በዚህ የተነሳ ጂም ጆንስ ከበድ ያለ የስነ ልቦና መዛባትና የስብእና መጓደል ወይም መረበሽ ችግር ተፈጥሮበት ወይም ፐርሶናሊቲ ዲስኦርደር አዳብሮ በጎዳና አደገ። ይህንን ስብናውን ይዞ ወደ መንፈሳዊ መሪነት ሲገባ ወይም ደግሞ ወደ ሃይማኖታዊ ህይወት ወደ ቸርች ወደ ክርስትና እምነት ሲመጣ፣ ጂም ጆንስ ሁሉንም ካልተቆጣጠርኩ ባይ የስልጣን ጥመኛ፣ አምላካዊ ኃይልን የሚፈልግና ራሱና ሌሎችን ለአሳዛኝ አደጋ የሚያጋልጥ አይነት ሰው ሊወጣው ችሏል። እንዴት የሚለውን እናያለን። ጆንስ ከልጅነቱ ጀምሮ ስለ ሞትና ስለ መቃብር እንዲሁም ስለ መልአከ ሞት ለሌሎች ልጆች ማውራት ይወድ ነበር። በጣም የሚወደው የትርፍ ጊዜ መዝናኛው ምን ነበር መሰላችሁ? በልጅነቱ የሬሳ ሳጥን ማምረቻዎችን ሄዶ መጎብኘት። ያ ነበር የሚያዝናን ነው። ይገለገልባቸው በነበሩት የካቶሊክና የፕሮቴስታንት የእምነት ድርጅቶች ውስጥም ብዙ ተንኮሎችን ከልጅነቱ ጀምሮ ይሰራ ነበር። ለምሳሌ የሰባኪዎቹን መጽሐፍ ቅዱስ ይሰርቅባቸው ነበር። የመጽሐፍ ቅዱሱን ገጾች እበት ይለቀልቅባቸው ነበር። ተደብቆ ነው እንግዲህ እኔ ሚያደርገው። በጣም ተንኮለኛ ነበረ። እንደው ምን አይነት የተረገመ ልጅ ነው የምትሉት አይነት ከቁጥጥር ውጪ የሆነ ሰው ማለት ነው። በካቶሊክ ቤተክርስቲያን ሲሄድ ደግሞ ጸበል ውስጥ እነሱ ሆሊ ዋተር ብለው የሚያስቀምጡት ውስጥ የራሱን ሽንት ተደብቆ ይጨምርበትና ሰዎች ሳያውቁ እንዲጠጡ ያደርግ ነበር። በሰላምታ መሀል አጸያፊ ስድቦችን ድንገት በመሳደብ ሰሚዎችን ማስደንገጥ ይወድ ነበር። ለጓደኞቹም በአንድ ወቅት መብረር እችላለሁ ብሎ ይዋሻቸው ነበር፣ እና ያንን ለማሳየት ከህንፃ ጣራ ላይ ዘላለሁ ሲል ወደ ታች ወድቆ እጁን ተሰብሮም ያውቃል። እንደዛም ተሰብሮ ግን እችላለሁ፣ መብረር እችላለሁ ዛሬ ስላልተሳካልኝ ነው እንጂ የመብረር ኃይል አለኝ ብሎ በጣም ግግም ብሎ ጓደኞቹ እንዲያምኑት ይወተውታቸው ነበር። እንግዲህ ምን ያህል የተዛባ ስነ ልቦና እንዳለው ሄ ልጅ አስቡት። ጂም ሲያደግ በጣም አንባቢ ሆነ። ስለነ ካርል ማርክስ፣ ጆሴፍ ስታሊን ማት አዶልፍ ሂትለር ያነብ ነበር። ከሁሉም ከሁሉም የናዚዎች ታሪክ በጣም ይመስጠው ነበር። በተለይ ደግሞ የሂትለር ተቀናቃኝ የሌለው ስልጣን ያስደንቀው ነበር። በሁለተኛ ደረጃ ትምህርት ቤትም አንባቢ ባቢ ጠያቂና ተከራካሪ በጥቅሉ ጎበዝ ተማሪ ሆነ። ባህሪው ግን በጣም አስቸጋሪ ነበር እና ጓደኞችንም ማፍራት ይቸግረው ነበር። ጆንስ ሰዎችን እሱ ሲያናግራቸው ካልሆነ በቀር እነርሱ ቀድመው ካናገሩት መልስ አይሰጥም ነበር። ሚያወራው እሱ ሲፈልግ ብቻ ነው። ሲያወራም ደግሞ ሰው የሚያስደነግጥ ነገር ነበር የሚያወራው። ጆንስ ዘረኝነትን እንደሚቃወም አብዝቶ ይሰብክ ነበር። ስለሆነም ለጥቁሮች ለኢንዲያኖችና ለሌሎችም ይከራከርላቸው ነበር። አስቡት እንግዲህ ናዚ ነው እሱ የአዶልፍ ሂትለር አድናቂ ነው። ነገር ግን ዘረኝነትን እቃወማለሁ ይላልና የሚገርም ነው። ዩኒቨርሲቲ ከገባ በኋላ ጆንስ አገባ። ከሚስቱም ጋር የእምነት ድርጅት ለማቋቋም አሰቡ። የትኛው ይሻላል? ሜቶዲስት ይሻላል? ባፕቲስት ፉል ጎስፔል ይባላል ምን ይሻላል? እያሉ በጣም ነበረ። የሚገርመው በውጪ በኩል ስለ ቸርች ማቋቋም እያወራ በግል ቤት ውስጥ ግን ሚስቱን በአእምሮ መቆጣጠሪያ ዘዴዎች በጣም ያሰቃያት ነበር። የተለያዩ ነገሮችን ይሞክርባት ነበር። ለምሳሌ ማስደንገጥ፣ ቤተሰቦች ሞተዋል ብሎ አስደንግጧት አልቅሳ ጩኸች፣ ምን ካለች ካበደች በኋላ ውሸቴን ይላታል ማለት ነውና እንዲህ አይነት የሚመስሉ ቀልድ የሚመስሉ ግን በጣም ደስ የማይሉ ነገሮችን እያደረገ መቼ እውነቱን እንደሚያወራ መቼ ውሸቱን እንደሚያወራ እንዳታውቀው አድርጎ እያሰቃያት አእምሮዋን ተቆጣጥሮት እያሰቃያት ያኖራት ነበረ። በጣም የሚገርመው ደግሞ እሱ በውጭ መጽሐፍ ቅዱስን እየሰበከ በቤት ውስጥ ግን ሚስቱን እግዚአብሔር የለም እንድትል ማለትም ኤቴስት እንድትሆን ይወተውታት ነበር። ከኮሚኒዝም ጋር ባለው ንክኪ ባለው ስብከቱ ምክንያትም ኤፍቢአይ ይከታተለው ጀመር። የአሜሪካ የወንጀል ምርመራ ቢሮ ማለት ነው። በ1952 ጆንስ ሰባኪ ሆነ። የእምነት ድርጅቱንም ለሁሉም ዘሮች ክፍት በማድረግ ህብረ ብሔራዊ ያደረገው ጥቁሮችም፣ ኤዥያኖችም፣ ላቲኖዎችም ሬድ ኢንዲያኖችም ሁሉም የሚመጡበት ህብረ ብሔራዊ አደረገውና በ1955 ዘ ፒፕልስ ቴምፕል ክርስቲያን ቸርች ፉል ጎስፔል ማለትም የህዝቦች መቅደስ ሙሉ ወንጌል ቤተክርስቲያን የተባለውን የራሱን የእምነት ድርጅት አቋቋመ። ገንዘብና ተከታዮችን ለመሳብ ሲልም ወደ ሚዲያ በሰፊው ብቅ ማለት ጀመረ። ብራንሃም ከሚባል አንድ ጣንቋይ ቢጤ ሰባኪ ጋር በመተባበርም ብዙ ተከታዮችን ሳበ። ሰባኪው ሰዎች ወደ ጂም ጆንስ ቸርች ሲመጡ ስማቸውን፣ አድራሻቸውንና ለምን እንደመጡ አስቀድሞ በመናገር ህዝቡን ያስደምምለት ነበር። ጂም ጆንስም ከሰው የተለየ ኃይልና መለኮታዊ ስጦታ እንዳለው እየለፈፈ ያስተዋውቅለት ነበር። ጂም ጆንስ የእግዚአብሔር ልጆች መገለጥ ማኒፌስት ሰንስ ኦፍ ጋድ የሚባለው የፔንቴኮስታል አስተሳሰብ አራማጅ ነበረ። አስተሳሰቡ የእንግሊዝ ጽዮናዊነት ርዕዮተ ዓለም ላይ የተመሰረተ ነው። ይህ የእንግሊዝ ጽዮናዊነት ርዕዮተ ዓለም አስተሳሰብ እንግሊዝን እንደ እውነተኛይቱ አዲሲቱ እስራኤል የሚያይ እና አሜሪካን ደግሞ የዛ ቃል ኪዳን ወራሽ የሆነች የእንግሊዝ ልጅ የሆነች ሀገር እንደሆነች አድርጎ የሚያሳስብ አመለካከት ነው። ይሄ ህብረ ብሔራዊ የሆነና ለሌሎች ዘሮች ለጥቁሮችም ጭምር የነፃነት አቀንቃኝ የሰብአዊ መብት ተከራካሪ ነኝ ብሎ የሚሰብከው ጂም ጆንስ በነጭ ሱፕሬማሲስት አስተሳሰብ ግን የተወረሰ ነበረ። የነቢያትና የሐዋርያት ተሃድሶ ኒው አፖስቶሊክ ሪፎርሜሽን ከሚ ከሚባለው ከነ ፒተር ዋግነር እንቅስቃሴ ጋርም ይህ የማኒፌስት ሰንስ ኦፍ ጋድ የሚለው የነ ጂም ጆንስ አስተሳሰብ የእንግሊዝ ጽዮናዊነትን መሰረት ይጋራሉ፣ ሁለቱም በዛ ላይ የተመሰረቱ ናቸው። በዚህ አስተሳሰብ መሰረት ማለትም የእግዚአብሔር ልጆች መገለጥ የሚለው ማኒፌስት ሰንስ ኦፍ ጋድ በሚለው አስተሳሰብ መሰረት ብዙ ፕሮቴስታንቶች ከእግዚአብሔር የተለያዩ መንፈሳዊ ኃይሎችንና ስጦታዎችን እየተቀበሉ ሺሁን ዓመት በምድር ላይ ከክርስቶስ ጋር ይነግሳሉ ብለው እነ ጂም ጆንስ ያምናሉ። እንግዲህ ጂም ጆንስ ይህን አስተሳሰብ አቀንቃኝ ከሆነ በኋላ ስለ ዘመን ፍጻሜ ትንቢቶች ወይንም end times prophecy አብዝቶ መስበክ ጀመረ። ጆንስ ከነጭ ዘር ውጪ ያሉ የተለያዩ ዘር ተወላጅ የሆኑ ወላጅ አልባ ሕጻናትን ማሳደግ ጀመረ። ከራሱ ልጅ ውጪ ማለት ነው። አንድ ልጅ ነበረው ከሚስቱ የወለደው። ከዛ ውጪ ጥቁርም፣ ሬድ ኢንዲያንም፣ ኤዥያንም ዘር ያላቸውን ሕጻናት ማሳደግ ጀመረ፣ በአዶፕሽን ማለት ነው። በጥቁሮች ሰብአዊ መብት ንግግሩና ትግሎቹም ሽልማቶችን እስከ ማግኘት ደረሰ። ጆንስ ወደ ደቡብ አሜሪካ ሲያቀና በኢንዲያና ያለው ፒፕልስ ቴምፕል የተባለው የሱ። የእምነት ድርጅት መከፋፈልና ገቢ ማጣት ጀመረ። አባላትም ቁጥራቸው አነሰ። ስለዚህ ከደቡብ አሜሪካ እንደገና ቸርቹን ለማደራጀት ተመልሶ መጣና ወደ ኢንዲያና መቶ ማለት ነው። የገቢው ሁኔታ አስተማማኝ ያልሆንለት ሲል ወደ ካሊፎርኒያ ሄዶ በሁለተኛ ደረጃ ትምህርት ቤት ተቀጥሮ ገቨርመንት፣ ሂስትሪ፣ ፖለቲክስ የሚባሉትን ርዕሶች ማስተማር ጀመረ። እዚያም ሆኖ ብዙ አባላትን መመልመል ጀመረ። በፖለቲካ ንግግሩ አንዳንዴም በሃይማኖታዊ ንግግሩ ብዙ ወጣቶች ይሰሙት ስለነበረ ማለት ነው። በ1970ዎቹ ጂም ጆንስ መጽሐፍ ቅዱስንና እግዚአብሔርን መቃወም ጀመረ። ሰባኪው ጂም ጆንስ አምላክ ነኝ ማለት ጀመረ። እግዚአብሔር የለም ማለት ጀመረ። ለእኔ እኔው ነኝ ያለሁት ከአጠገቤ ሌላ እግዚአብሔር የለም ማለት ጀመረ። እጽ መጠቀምም ጀመረ። አደንዛዥ እጽ ማለት ነው። ተከታዮቹንም እኔን የማትታዘዙ እኔም ብላችሁን የማትቀበሉ ከሆነ በአደጋ መቅሰፍት ትሞታላችሁ። የማድናችሁ እኔ ነኝ። ሌላው ህዝብ በሙሉ ግን እናንተን ሊገድል የሚፈልግ ዘረኛ ቡድን ነው እያለ ያስፈራራቸውና ይሰብካቸው ነበረ። በሕይወታቸው ላይ ሙሉ ቁጥጥር በማድረግ ማለት ማለትም ዘ ፒፕልስ ቴምፕል በሚባለው በጂም ጆንስ ቸርች ውስጥ ያሉ አባላት ማለት ነው ሙሉ ቁጥጥር በማድረግ ማን ማንን ማግባት እንዳለበት ማን ከማን መዋለድ እንዳለበት ማዘዝና እያፋታ ማጋባት ሁሉ ጀመረ። አንዳንዶቹም ካልተፈለገ ሰው ነው ያረገዝሽው እያለ እንዲያስወርዱም ጭምር ማዘዝ ጀመረ። ጆንስ የሚፈልጋቸውን ሴቶች ያገቡም ቢሆኑ ማለት ነው ባሎቻቸው እያሉ ለራሱ በፈለገው ሰዓት ይወስዳቸው ነበር። ከዚያም አልፎ ወንዶች አባላቱን መድፈር ጀመረ። ይህ ሁሉ ሲሆን ግን ሚስጥር እንዳይወጣበት በስነ ልቦና ጫና እያሰረ ያስጨንቃቸው ነበር። የርሱን ድርጊት የሚቃወም ከተገኘ ምግብ እንዳይበላ በመከልከል ስራ፣ በዛ ሰው ላይ በማብዛት በጉባኤ ፊት ሰድቦ በማዋረድ እና በመሳሰሉት ዘዴዎች እያሳቀቀ መቅጣት ጀመረ። የተከታዮቹ ቁጥር ሲጨምርም የተወሰኑትን መርጦ እንደ ጸጥታ አስከባሪ በማደራጀት መሳሪያ አስታጠቃቸው። ሂ ሚሊታራይዝድ ሂዝ ቸርች ማለት ነው። እንግዲህ አዲስ አባላት ለመመልመልም በየቦታው እየተገኘ ንግግር ማድረግ አበዛ። ከታላላቅ ፖለቲከኞች፣ ሴናተሮችና ከቀዳማዊ መቤቶች ጋር ሳይቀር መገናኘትና ማውራት ትከሻ ለትከሻ መጋፋት ጀመረ። ይህም በካሊፎርኒያ በየመገናኛ ብዙሃኑ አመኔታን እያስገኘለት መጣ። ለምን እነሱ ንግግር ሲያደርጉ ጂም ጆንስን አመሰግናለው እየሰራ ያለውን ስራ አደንቃለው እያሉ ስለሚያወሩለት ህዝቡ እያመነው ሽልማት እያገኘ ታዋቂ እየሆነ መጣ። ጂም ከዚያ ከጠንቋዩ ሰባኪው ጋር በመተባበር ብራንሃም ከሚባለው ሰባኪው ጋር ማለት ነው። ከሱ ጋር በመተባበር የፈውስ አገልግሎት መስጠትና መስበክም ቀጠለ። ነገር ግን ብዙዎቹ ፈውሶች ስቴጅድ ወይም ሐሰተኛ ለመሆናቸው ቲያትር ለመሆናቸው የቤተ እምነቱ አባላት ሹክ ማለት ጀመሩ ለጋዜጠኞች። ስለዚህ በህግ አካላት ምርመራ ተከፈተበት፣ ቸርቹ ላይ ማለት ነው። ሐሰተኛ ተአምራትን ብቻ አልነበረም የሚያደርገው ይህ ሰው የተደፈሩ ሴቶችና ወንዶች እንዳሉም ጭምር ምስክርነት ይሰጥ ጀመረ። ጆንስ ፍርሃት መጣበት። እንዲህ አይነት ሰው ደግሞ ሲፈራ፣ ሲደነግጥ የሚያደርገው ስራ ጤነኛ አይደለም። ስለዚህ የአይምሮ ጤናው ታወከ። ስለዚህ እስከምን ድረስ ደረሰ? በህግ አካላት ፊት ማለትም የኤፍቢአይ ፖሊሶች ባሉበት ቦታ ላይ የሴሰኝነት ተግባር ፍለፊት በህዝብ ሽንት ቤት አካባቢ ሲፈጽም ተገኝቶ ለአጭር ጊዜ ታስሮ ተለቀቀ። እንዴት እንደተለቀቀም ነገሩ ተድበሰበሰ ምናልባት በፖለቲከኞች ኢንተርፈረንስ ሊሆን ይችላል የተለቀቀው ጂም ጆንስ በካሊፎርኒያ እና በኢንዲያና ስሙ ሲጠፋ ወሬዎች መውጣት ሲጀምሩ ሀሰተኛ ታምር የሚያደርግ ሴሰኛ ሴቶችን የሚደፍር እየተባለ ሀሜት መብዛት ሲጀምር ተከታዮቹን ይዞ ጠቅሎ በ1973 በፈረንጆቹ ወደ ደቡብ አሜሪካዋ ጎያና ገባ በዚያም በእርሱ ስም የምትጠራ ጆንስ ታውን የምትባል መንደር መስርቶ እርሻ እያሳረሰ ከተከታዮቹ ጋር መኖር ጀመረ። ከተከታዮቹ መካከል 68 በመቶ ያህሉ ማለትም ወደ ሁለት ሶስተኛው ያህል ጥቁሮች ነበሩ። ሆኖም አንዳንድ የቴምፕሉ አባላት አካላዊና ስነ ልቦናዊ ስቃይ እንደሚያደርስባቸው እንዲሁም እንደሚደፍራቸው እየተናገሩ ትተውት ከጋያና መውጣት ጀመሩ። ጂም ጆንስ ወደ አሜሪካ እየሄደ በየሚዲያው ለማስተባበል ሞከረ፣ አልተሳካም። ጭራሽ ከሱ ስር የወጡ አባላት በሰፊው በየጋዜጣው ያጋለጡት ጀመር። ጂም ጆንስ ከተከታዮቹ መካከል አዋቂ አዋቂዎቹን ህፃናት ሲተኙ እየጠበቀ ማታ ወይም ሌሊት እየሰበሰበ ስለ አብዮት ሬቮሉሽን፣ እና ስለ ሶቪየት ህብረት እና ስለ ውጭ ጠላቶች ይሰብካቸው ጀመር። ጸረ አሜሪካ የሆኑ የሶቪየት ፕሮፓጋንዳዎችንም እየከፈተላቸው ሲያደምጡ እንዲያድሩ ያዛቸው ነበር። ብዙ ምግብም እንዳይበሉ በማድረግ ያለ ፈቃዳቸው ያስጾማቸው ነበር። ብዙ ጊዜ የሚበሉት ምንም የእንስሳት ተዋጽኦ የሌለበት ሩዝ ብቻ ነበር። እሱ ግን ስጋ ማይቀረው፣ እንቁላል ማይቀረው፣ ወተት ማይቀረው ማንኛውም ነገር ይበላል። ለምን ሲባል ስኳር በሽታ ስላለብኝ ይል ነበር፣ እና ለራሱ አይጾምም ነበር። እነሱን ግን ማስጾምም ብቻ አይደለም፣ ከጠዋት እስከ ማታ በጉልበት ስራ ጠምዶ ያደክማቸውም ጭምር ነበር። ሊቃወሙት የሚሞክሩትን በታጣቂዎች እየታገዘ መርፌ በመውጋት ወሲባዊ ጥቃት ይፈጽምባቸው ነበር። አሊያም በሚያሳዝን ሁኔታ ዘንዱ አንገታቸው ላይ እየጠመጠመባቸው ያስጨንቃቸው ነበር። ህፃናት ከተቃወሙትና ወደ አሜሪካ እንመለስ እያሉ ወላጆቻቸውን እየወተወቱ የሚያለቅሱ ከሆነ ረበሽ ወይም ረበሽ በማለት ጨለማ ጉድጓድ ውስጥ እንዲያድሩ ያደርጋቸው ነበር። ጆንስ ተከታዮቹን የአሜሪካ መንግስት፣ ወታደሮቹን መላኩ ስለማይቀር ለጦርነት እንዲዘጋጁ ይሰብካቸው ነበር። ብዙ ቀናትም በሌሊት ድንገት ሳይነግራቸው ጥይት እያስተኮሰ በማደር እንግዲህ ታጣቂዎች አሉት ብያቸዋለሁ አይደል? ጥይት እያስተኮሰ በማደር እንዴት ተረጋግተው በመጸለይና በመዘመር መቋቋም እንዳለባቸው እያለማመዳቸው ያድር ነበር። እሱ ሳይነግራቸው ነው ጥይት ሩምታው የሚተኮሰው። ጠዋት ላይ ግን እኔ ነበርኩ ይላቸዋል ማለት ነው። እነሱ ሲሸበሩ ያድራሉና ይህን ዋይት ናይት ይለዋል እንግዲህ ፕራክቲስ እያስደረጋቸው ነው ማለት ነው። ጦርነት ቢመጣ እንዴት መጽናት እንዳለባቸው። ከዚያም ውጭ ምን ብሎ በዚህ ልምምድ ውስጥ እንግዲህ ትሬኒንግ አስገባላቸው መሰላችሁ? ወታደሮች ገፍተው ከመጡባችሁ፣ ጦር መሳሪያ ታጥቀው የአሜሪካ ወታደሮች ገፍተው ከመጡ፣ መምጣታቸውም አይቀርም፣ በፍጥነት መርዝ ጠጥታችሁ ራሳችሁን ገድላችሁ መሞት አለባችሁ እንጂ በእጃቸው መውደቅ የለባችሁም እያለ እንዲህ ቢያደርጉ ገነት እንደሚገቡ እየነገረ አእምሯቸውን ለሞት ያዘጋጀው ነበር። በራሳቸውም ላይ በመርዝ አብዮታዊ ራስን የማጥፋት እርምጃ ወይንም ሬቮሉሽነሪ ሲዩሳይድ ለመፈጸም ተስማምተው ተከታዮቹ ኑሯቸውን ቀጠሉ። በዚህ ሁኔታ ሳሉ የአሜሪካ መንግሥት አንዳንድ ጥቆማዎች ስለደረሰው አንድ ልዑክ ላከ። እንግዲህ የዜጎቹን ሁኔታ ለመከታተል ማለት ነው። ሊዮሪያን የሚባል የአሜሪካ ልዑክ ወደ ጆንስታውን መጣ። ባለስልጣን ማለት ነው። ሁኔታዎችን ለማጣራት እንዴት ነው እየኖሩ ያለው ይሄ ሰው የምን እየሰራ ነው የሚለውን ለመከታተል ወደዛ ሲመጣ 15 ያህል አባላት ከጆንስታውን መውጣት እንደሚፈልጉ በግልጽ ነገሩት። እዛ ያሉት ያለፈቃዳቸው መሆኑንና ብዙ ጫና እንደሚደርስባቸው ሹክ አሉት ማለት ነው። ያንን መልእክት ይዞ ከጋያና ወጥቶ ወደ አሜሪካ ለመመለስ ፕሌን ሲሳፈር ህዳር 18 1978 ዓ ም በጂም ጆንስ የግል ታጣቂዎች የተኩስ ሩምታ ተከፍቶበት እሱና አራት የስራ ባልደረቦቹ ሲሞቱ ሌሎች ተርፈው ወደ ጫካ አመለጡ። ትልቅ ባለስልጣን ነው የገደለው። እንግዲህ ጂም ጆንስ ሁሉም እንዳልሞቱ ሲያውቅ የአሜሪካ መንግስት ወደ ጆንስታውን ወታደሮችን ሊልክ እንደሚችል ገባው። ስለዚህ ተከታዮቹን በሙሉ ሰበሰባቸውና ራሳቸውን ከመግደል በቀር አማራጭ እንደሌለ ነገራቸው። እንግዲህ ሲያዘጋጃቸው ነበር ለዚሁ ማለት ነው። ፎር ማስ ሪችዋል ሲያዘጋጃቸው ነበር። ብዙዎቹ ተስማሙ። አንዳንዶቹ ግን በተቃውሞ ጮሁ። ሕፃናት ደግሞ ይህን ሲሰሙ በጣም ደንግጠው አለቀሱ። የዚህ ጊዜ ምን አደረገ? ታጣቂዎቹ፣ የእሱ ታጣቂዎች ህዝቡን ከበው እንዲቆሙ አደረገ ማለት ነው። እነዚያን 909 አካባቢ የሚደርሱ ሴቶች ሕፃናትና ወንዶች ከበዋቸው ታጣቂዎቹ እንዲቆሙ አደረገ። እንግዲህ እነዚህ ለስንት አመት የእሱ ተከታዮች የነበሩ ተሰባኪዎቹና የቸርቹ አባላት ናቸው። መርዝ በጥብጦ ፍሌቨሬድ የሚባል ልክ እንደ ኩሌድ አይነት ለስላሳ መጠጥ እዛ ውስጥ ጨመረና ለሁሉም አደላቸው። ጠጥቶ ከመሞት በቀር ምርጫ እንደሌላቸውና እምቢ ካሉም በታጣቂዎቹ እጅ በግድ በስሪንጅ ተወግተው እንደሚገደሉ ነገራቸው። ምርጫቸው ወይ በውድ መሞት አሊያ በግድ መሞት ብቻ መሆኑን አረዳቸው ማለት ነው። ልጆቻቸውን ከመግደል እንዲጀምሩና ከዚያም እነሱ መርዝ ጠጥተው ተከትለው እንዲሞቱ ከዛ በኋላ እሱ መጨረሻ ላይ እንደሚሞት ነገራቸው። ሚስቱንም አዘዛት። እነዛን ከተለያየ ብሄር ብሄረሰብ አውጣቶ ያሳደጋቸውን ልጆች የራሱንም ልጅ ጨምሮ እንድትመርዝ ነገራት። ተቃወመች። በግድ ታስራ መርዝ እንድትጠጣ አደረጋት። ልጆቹንም በግድ አጠጣቸው፣ ወይም እንዲያጠጧቸው አደረገ ታጣቂዎቹን። ልጅ ልጆቹ ማለትም ህፃን ህፃኖቹ ከሞቱ በኋላ እንግዲህ አዋቂዎቹ አንድ በአንድ መሞት ጀመሩ። ግን አስገዳጅነት አለበት። ሁለት ነገር ነው ያለው። አንደኛ በፈቃዳቸው እንዲጠጡ ብሬን ዋሽ ሲደረጉ ኖረዋል። ሁለተኛ ደግሞ ማመንታት ካለ አጠገባቸው ቆመው በግድ የሚያሰጧቸው ታጣቂዎች ቆመውባቸዋል። ጆንስ ይህንን የሞት ስርዓት ወይንም ዴት ሪቹዋል በቴፕ ሪካርደር ከመጀመሪያው እስከ መጨረሻው ድምፁን ከነውይይቱ ከነጩኸቱ ከነጣረ ሞቱ ቀረጸ። ሙሉ የ44 ደቂቃ አሳዛኝ ንግግርና ጩኸት እስከ ዛሬ በኢንተርኔት ላይ አለ። ዴት ቴፕ ይባላል፣ የሞቱ ቴፕ። ጆንስ ፈርተው የሚጮሁትን፣ ሞትን አትፍሩ፣ ሞት ጓደኛችን ነው፣ ይቺ ዓለም ግን ጨካኝ ናት፣ እኛ ራሳችንን እየገደልን አይደለም፣ ኢፍትሃዊ መንግስታትን እየተቃወምን ነው፣ እኛ ሶሻሊስት አብዮተኞች ነን፣ በክብር እንሞታለን እያለ ማደንዘዣ ስብከቱን እስከ መጨረሻው ቀጠለ። ይህ ሁሉ ነገር ይሰማል በቴፑ ላይ። ሁሉም የቴምፕሉ አባላት ሞታቸውን እየተጠባበቁ መሬት ላይ ተጋደሙ። አንድ አንድ እያሉ እስከ ወዲያኛው አሸለቡ። ከዚያም ጆንስ ታጣቂዎቹን ራሳቸው መርዝ እንዲጠጡ አዘዛቸውና ጠጥተው ሞቱ። እዚህ ጋር ከባድ የአእምሮ ቁጥጥር እንደሆነ የምናውቀው በዚህ ነው። ምክንያቱም እነኚህ ሰዎች ማምለጥ ቢፈልጉ ተታክሶ መውጣት ይችሉ ነበር ግን ብሬን ዋሽድ ሆነዋል እና እንግዲህ እነኚህ ሰዎች ፖሰስድ ናቸው ብሬን ዋሽድ ናቸው ሁለት አይነት ቴክኒክ የሰይጣንም ነገር አለው የሳይኮሎጂካል ነገርም አለው እና እንግዲህ እነዛ አርምድ ሜምበርስም ጭምር እንግዲህ ከዚህ የተሻለ ስነ ልቦና አልነበራቸውም ማለት ነው በእጃቸው ሽጉጥ ከመያዛቸው በቀር ስለዚህ ራሳቸው መርዝ ጠጡ ሞቱ ማለት ነው በመጨረሻም ጆንስ ራሱን በሽጉጥ ገደለ ከጆንስ ታውን አባላት መካከል በአካባቢው በተለያየ ምክንያት ያልነበሩ ሰማንያ አምስት ሰዎች ብቻ ሲተርፉ የቀሩት 990 አባላት ሞቱ። አንዳንዶቹ ተልከው ወደ ገበያ ይሄዱ አሉ። አንዳንዶቹ የስፖርት ግጥሚያ ኖሮባቸው ይሄዱ አሉ። ከነዚህ መሃል ጆንስ ያሳደጋቸው ጥቂት ልጆችም ነበሩ። ሶስት የሱ ያሳደጋቸው ልጆች ባስኬትቦል ተጫዋቾች ስለነበሩ ለግጥሚያ ሌላ ቦታ ሄደው የተረፉ አሉ። በተለያየ ምክንያት ስራ ላይ ስለነበሩ ወይ ሌላ ቦታ ስለተላኩ አካባቢው ላይ ያልነበሩ በዚያን ቀን ያልነበሩ የጆንስታውን አባላት ነበሩ። ይህ ከሆነ በኋላ ጆንስን በመደገፍ በተለያየ ጊዜ ሚዲያ ላይ ታይተው የነበሩ ሰባኪዎች፣ ፖለቲከኞች እና ባለስልጣናት እንደገና እየወጡ ጆንስን ማውገዝ ጀመሩ። ብዙዎቹ ከእሱ ጋር ንክኪ የለንም፣ አናውቀውም፣ አንድ ጊዜ ብቻ ነው በዚህ ሁኔታ የተገናኘ ነው ምናምን ማለት ጀመሩ። ባለስልጣናቱም ሳይቀሩ ህዝቡን፣ ቁጣውን ገለጸ። የህግ አካላትም ሰፊ ምርመራ አደረጉ። የጆንስ ቸርችም ተዘጋ። ኢንዲያና ላይ ያለውም ሳን ፍራንሲስኮ ያለውም ተዘጋ። የሚገርመው ግን ለቀጣይ አስርት ዓመታት የሚገርመው በህይወት የነበሩት በአሜሪካ ያሉት የጆንስ ቸርች አባላት ትምህርቱን መከታተል አላቆሙም ነበር። አይገርምም? በ1980ዎቹ ጭምር የሱን ስብከቶች እየከፈቱ ያዳምጡ ነበር።